በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የግንቦት ድርሳነ ገብርኤል በልዩ ቅዱስነቱ የሚቀደስ በጌትነቱ የሚመሰገን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። አብ ከልጁ አይበልጥም፣ ወልድም ከአባቱ አያንስም። በእርሱና በልጁ መካከል የሚቀዳደሙበት ዘመን ፈጽሞ የለም አይኖርምም። ሁሉ ከእርሱ የተገኘ ሁሉ ገንዘቡ ነው። ሁሉ በእርሱ የተገኘ ሁሉ፣ በእጁ የተጨበጠ ሁሉ፣ ከእግሩ በታች የሚገዛለት ነው። ስለዚህም ከእኛ ዘንድ ለእሱ ምስጋና ይገባዋል። ለእኛም ከሱ ዘንድ ስርዓትን ማግኘት ያሻናል በማለት የማለድን። በግንቦታ 19 ቀን የምናነበው የምንጸልየው የሰራዊተ መላእክት አለቃ የሚሆን የቅዱስ ገብርኤል ድርሳን ይህ ነው። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ናቡከደነ ጾር በነገሰ በ18 ዓመት ቁመቱ 60 ወርዱ፣ ስድስት ክንድ የሆነ የወርቅ ምስል አሰርቶ ዱራን በሚባል በባቢሎን በረሃ ካቆመ በኋላ መሳፍንቱ፣ መኳንንቱ እንዲሁም የሀገሩ ታላላቅ ሰዎችና በጠቅላላው የባቢሎን ሕዝብ ተሰብስበው ላቆመው ምስል የምረቃ በዓል እንዲሰበሰቡ አዋጅ አስነገረ። ንጉሱም በምስሉ ፊት በቆመ ጊዜ እናንተ ከየክፍለ ሀገሩ የተሰበሰባችሁ ሕዝቦች ሆይ ንጉሱ የሚሉት እንዲህ ነው የነጋሪት፣ የበገና፣ የመሰንቆ፣ የጸናጽል፣ የከበሮ፣ የቃጭል ድምፅ እንዲሁም ዘፈንና ጨዋታን በሰማችሁ ጊዜ ንጉሱ ላይ ቆመው የወርቅ ምስል ስገዱ፣ ተገዥነታችሁንም ግለጹ። ያልተገዛና ያልሰገደ ግን በሚነድ የእሳት ጉርጓድ ውስጥ በፍጥነት ይጣላል ሲል አዋጅ ነጋሪው በታላቅ ቃላት ሰምቶ በመናገር ጥብቅ ትእዛዝ አስተላለፈ። ሕዝቡም ሁሉ እንደታዘዙት የነጋሪት የበገና የመሰንቆ የዛጉፍ የቃጭል የሙዚቃ መሳሪያ ድምፅ በሰሙ ጊዜም ናቡከደነጾር ላቆመው ምስል ሰገዱ፣ ተገዥነታቸውንም አረጋገጡ። ከዚህ በኋላ የፋርስ ሰዎች ወደ ናቡከደነጾር መጥተው ንጉሥ ሆይ አንተ ዘለዓለም ሕያው ነህ። አሕዛብ ሁሉ የነጋሪት የበገና የመሰንቆና የጸናጽል የከበሮና የሙዚቃ ድምፅ በሰሙ ጊዜ መጥተው ናቡከደነጾር ላቆመው ምስል እንዲሰግዱና እንዲያገለግሉ ጥብቅ ትእዛዝ አስተላልፈው ነበር። ነገር ግን በባቢሎን አውራጃ የሾምካቸው ሲድራቅ፣ ሚሳቅና አብደናጎ የተባሉ የአይሁድ ሰዎች ትእዛዝህን ባለመቀበል አምላክህን አላመለኩም ላቆምከውም የወርቅ ምስል አልሰገዱም በማለት ወነጀሏቸው። ያን ጊዜ ንጉሡ ናቡከደነጾር በኃይል በመቆጣት ሲድራቅ ሚሳቅ፣ አብደናጎን አምጧቸው ብሎ አዘዘና አምጥተው በፊቱ አቆሟቸው። ከዚህ በኋላ ናቡከደነጾር እናንተ ሲድራቅ ሚሳቅና አብደናጎ በእኔ አምላካና መልክም ላሰራሁትም የወርቅ ምስልም አንሰግድም ማለታችሁ እርግጥ ነውነ አላቸው። አሁንም ምናልባት በእንቢተኝነታችሁ ጸንታችሁ የነጋሪት የበገና የዛጉፍ የጸናጸል የከበሮና የሙዚቃ ድምፅ በሰማችሁ ጊዜ ላቆምኩት ምስል ባትሰግዱ በሚነድ የእሳት ጉድጓድ ውስጥ ትጣላላችሁ። በዚያን ጊዜ ከእጅ የሚያድናችሁ አምላክ እንደሌለ ወቁ አላቸው። ሲድራቅ ሚሳቅና አብደናጎም ንጉሥ ሆይ፣ ይህን ጥያቄህንና ትእዛዝህን ልንቀበለው አንችልም አምላክህንም አናመልክም፣ ለሰራኸው የወርቅ ምስልም አንሰግድም። እኛስ የምናመልከው አምላካችን በሰማይ አለ። እርሱም ከእጅህና ከእሳትም ከመሳሰሉት መከራዎች ሁሉ ሊያደንን ይችላል። ስለሆነም ንጉሥ ሆይ አዳኝነቱን ልታውቅ ይገባሃል ሲሉ መለሱለት። በዚህም ጊዜ ንጉሱ ናቡከደነጾር በሲድራቅ በሚሳቅና አብደናጎ አነጋገር በኃይል ተቆጣ። ደሙም ፈላና ፊቱ ሁሉ ተለዋወጠ። ከንዴቱም የተነሳ እሳት አንድ ደው የታወቁ ኃያላን አርበኞች ሲድራቅ ሚሳቅና አብደናጎን አስረው ከእሳቱ ጉድጓድ እንዲጥሏቸው አዘዘም። ከዚያም ከነ ጫማቸው ከነልባል ከነልብ አልማቸው ጋር እጃቸውንና እግራቸውን አስረው ከሚነደው የእሳት ጉድጓድ ውስጥ ጣሏቸው። የንጉሱን ትእዛዝ መፈጸም ግዴታ አለና እነዚህም ሶስት ሰዎች ማለት ሲድራቅ ሚሳቅና አብደናጎ እጅ እግራቸውን እንደታሰሩ በሚንቦገቦገው የእሳት ጉድጓድ ውስጥ በጨመሯቸው ጊዜ በእሳቱ መካከል እየተመላለሱ እግዚአብሔርን አመሰገኑም። ጭፍሮችም ይህ አድራጎታቸው አልበቃብሏቸው፣ በድጋሚ ለንጉሱ ነግረው ለእሳቱ ማጠናከሪያ የዶሮ ማር ዲን የወይን ሀረግ ቅንጭብና ቁልቋል ጨመሩበት። የእሳቱ ነበልባልም ከጉድጓዱ ወደ ላይ አርባ ዘጠኝ ክንድ ያህል ወደ አየር ወጥቶ እየተወረወረ በእሳቱ ጉድጓድ አካባቢ የሚገኙትን ከለዳውያንን አቃጠላቸው። በዚህን ጊዜም የእግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል አናንያ፣ አዛሪያ እና ሚሳኤል ወዳሉበት ወርዶ የእሳቱን ነበልባል በመታው ጊዜ እንደ ውሃ ቀዘቀዘ። እነርሱም ቅንጣት ታህል አልነካቸውም። ለመውጣትም ሆነ ከወዲያ ወዲህ ለመዘዋወር ችግር አልፈጠረባቸውም። ያን ጊዜ ሶስቱ ሰዎች ማለት ሲድራቅ፣ ሚሳቅ እና አብደናጎ የአባቶቻችን አምላክ እግዚአብሔር ይክበር ይመስገን እርሱ ልዑል ነው፣ ለዘላለሙ ምስጉን ነው እያሉ በአንድ ቃል እግዚአብሔርን በእሳቱ ጉድጓድ ውስጥ እንዳሉ አመሰገኑት። ናቡከደነጾርም ሲያመሰግኑ በሰማ ጊዜ እያደነቀ ፈጥኖ ተነስቶ ቆመና አሽከሮቹን፣ ከእሳቱ ጉድጓድ ውስጥ አስራችሁ የጣላችኋቸው ሶስት ሰዎች አልነበሩ ምን ብሎ ጠየቃቸው። ጊዜ አዎን ንጉሱ ያሉት። ንጉሱም እኔስ አራት ሰዎች ከእስራታቸው ተፈተው በእሳቱ መካከል ሲመላለሱ ያለው። እሳቱም ምንም የነካቸው ነገር የለም። ይልቁንም አራተኛው የእግዚአብሔርን ልጅ ይመስላል አለ። ከዚህም በኋላ ናቡከደነጾር ወደሚነድ የእሳት ጉድጓድ ሂዶ እናንተ የልዑል እግዚአብሔር አገልጋዮች ሲድራቅ፣ ሚሳቅና አብደናቆ አብደናጎ ኑ ከእሳቱ ውስጥ ውጡ አላቸው። እነዚህም ሲድራቅ፣ ሚሳቅና አብደናቆ ከእሳቱ ጉድጓድ ፈጥነው ወጡ። በዚህን ጊዜ መኳንንቱ መሳፍንቱና የንጉሥ ጦር አለቆች ሁሉ እነዚያን ሰዎች የእሳቱ ከእግር ጥፍራቸው እስከ ራስ ፀጉራቸው ያለውን ሰውነታቸውን እንዴት እንዳላቃጠላቸው በጠቅላላውም አንዳችም ጉዳት ሳይደርስባቸው ከእሳቱ ጉድጓድ እንዴት እንደወጡ ለማወቅ ተሰበሰቡ። ናቡከደነጾርም የሰማይና የምድር ንጉሥ እግዚአብሔር ብቻ መሆኑን አምኖ በፊታቸው ሰገደ። አሁንም የተወደዳቸው ወንድሞች ሆይ ከፈጠርከው ፍጥረት ሁሉ አንዱን ከሌላው ልዩነት ሳታደርግ ትወዳለህ ብሎ መክብብ እንደተናገረ አምላካችን እግዚአብሔርን እንለመነው። ምንም እንኳ በፊቱ በደለኞች ሆነን ብንገኝ እርሱ በደላችንን ይቅር ይለናልና ስለ ደካምነታችንም ይታገሰናልና ዳግመኛም ሁሉን መፍጠርህና አገዛዝህ ይቅር እንድትል ታደርግሃለች ብሎ እንደተናገረ እና እንደተናገረና እኒህን ሦስቱን ሲድራቅን ሚሳቅንና አብደናጎን ከሚነድ የእሳት ጉድጓድም እንዳወጣቸው እንዳዳናቸውም እኛንም ቅዱስ ገብርኤልን ልኮ በዚህም በወዲያኛውም ዓለም ያድነን ዘንድ ራሳችንን ዝቅ እያደረግን እንለምነው። ያለ ትህትና ዋጋ አይገኝምና፣ ስለዚህም ትህትና ምግባራትን ሁሉ የምትሸከም ረቂቅ ምድር ናት። ስለዚህም መጽሐፍ ተናገረ። ነቢዩ ዳዊትም ሐሰት የኃጢአት ምንጭ ነው ብሎ እንደመሰከረው ዳግመኛማ ቤቱ በድንኳን ውስጥ ማን ያድራል ብሎ መንፈስ ቅዱስን በጠየቀ ጊዜ እውነትን የሚናገር ለባልንጀራው እንጀራው ቃል ኪዳን ገብቶ የማይከዳ ነው ተብሎ እንደተመለሰለት በአፋችን ሐሰትን ከመናገር እንቆጠብ። በወንጌልም በሐሰት የሚመሰክር ሁሉ እንደሚፈረድበት ተነግሯል። ስለዚህም ሁላችንም በክርስቶስ አደባባይ እንመረመር ዘንድ ግዴታ አለብንና ከሐሰት ራቅ። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አማላጅነቱ በጥምቀት የተወለድ ነው። እኛን ለዘላለሙ ይጠብቀንና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ነው። ኔቅሎን በሚባል አገር ሰዎች በሊቀ መላእክት ቅዱስ ገብርኤል ስም ቤተ ክርስቲያን ለመስራት በተነሱ ጊዜ የመላእክት አለቃ ቅዱስ ገብርኤል ለቤተ ክርስቲያኑ የሚበቃውን ቦታ ከልሎ ሰጣቸው። ከአንድ ወር በኋላም ስለ ቤተ ክርስቲያኑ ስራ ከንጉሱ ታስፈቅድለት ዘንድ እንዲሁም ማንኛቸውንም ለቤተ ክርስቲያን የሚያገለግለውን ሁሉ ታስፈጽምለት ዘንድ አውር ንግስቲቷን ጠየቀ። ወደዚያ ሀገር ሄዶ የቅዱስ ገብርኤልን ቤተ ክርስቲያን ለመስራት ንጉሱን ፈቃድ ቢጠይቅ ስለከለከለው ይህ አውር ሲያዝን ይኖር ነበርና በዚህች ቀን የብርሃን ልብስ ለብሶ የመላእክት አለቃ ቅዱስ ገብርኤል ለንጉሱ ተገለጸለት። ንጉሱም ባየው ጊዜ ደነገጠና በግንባሩ ከመሬት ላይ ወደቀም። የመላእክት አለቃ ቅዱስ ገብርኤል ግን ከወደቀበት አነሳውና ታውቀኛለህ? ነው ብሎ ቢጠይቀው አላውቅህም፣ ይልቁንስ ፈቃደ ይሁንና በሰማይ አምላክ እንደሆንክ ንገረኝ እኔ እኔ ከዛሬ በቀር ይህን የመሰለ ብርሃን በፍጹም አይቼ አላውቅም። ስለዚህ አንተን ከመፍራት የተነሳም ሰውነቴ በፍጹም ቀልጧልና አለው። የመላእክት አለቃ ቅዱስ ገብርኤልም እኔስ ንጉስም አምላክም አይደለውም ነገር ግን የንጉሶች ንጉስ፣ የጌቶች ጌታ የሰው ሕይወት በመሃል እጁ የተያዘ ሰማይና ምድርን የፈጠረ እውነተኛ አምላክ የሚሆን የእርሱ አገልጋይና ባሪያው ነኝ እንጂ ሲል እኔስ አሸናፊ በሚሆን በእግዚአብሔር ፊት ከሚቆሙ ከሊቃነ መላእክትን አንዱ ገብርኤል ባል አለው አለው። ዓለሙን ሁሉ የሚገዛ የእሱ መልአክ ኃይሉና የፍጹም ደስታን የምስራችን የምናገርን ነኝ። የምድር ነገስታት ሁሉ ለስልጣኑ ተገዥ የሆኑ ድሆችን የሚያከብራቸው፣ ትዕቢተኞችንም የሚያዋርዳቸው፣ የፈቀደውንም የሚያደርግ፣ ያሰበውንም የሚፈጽም እርሱ የእግዚአብሔር ልጅ ንጽሕ ንጽሕት ድንግል የሴቶች ሁሉ ንግሥት ከምትሆን ከቅድስት ድንግል ማርያም ሰው ከመሆኑ አስቀድሞ የሐዲስ ልደትን የምስራች ዜና ያመጣሁኔ ነኝ። እንሆ አሁን የምነግርህንና የማዝህን ትእዛዝ ተቀብለህ በሥራ ላይ ካላዋልክ በቅጽበት አጠፋለሁ ብሎ መልአኩ አስፈራራው። ንጉሡም አቤቱ ጌታዬና አምላክ፣ የመድኃኒቴ ኢየሱስ ክርስቶሶች ለክብርህ ምስጋና እያቀረብኩ ያዘዝከኝን እፈጽማለሁና የማደርገውን ንገረኝ አለው። የመላእክት አለቃ ቅዱስ ገብርኤልም ማለዳ ስትነሳ እንደተገለጽኩልህና እንዳነጋገርኩ ለንግሥቲቱ ንገራትና አውርን ወደ ሀገሩ ይሄድ ዘንድ አሰናብተው እንደተጻፈውም የቤተ ክርስቲያኑን አደራ ሁሉ ተቆጣጥረህ ለአውር ከስጠው። ለቤተ ክርስቲያኑ ሕንፃ ማሰሪያ የሚሆነውን ገንዘቡና ልዩ ልዩ የጌጡን አይነት እንዳትዘነጋ ተጠንቀቅ። እንግዲህ በያዝኩህ መሰረት ፈጽመህ ብትገኝ በመንግስት እጠብቀሃለሁ። በዘመንህም ሁሉ የሚቃወምህ ቢነሳ አጠፋልሃለሁ። ይህንንም ከነገረው በኋላ የመላእክት አለቃ ቅዱስ ገብርኤል ከእሱ ተሰወረ። በረከቱና ረዴቱ በሀገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑራሜን። ዳግመኛም ንግሥት ወዳለችበት ሄዶ የአውርን ንጉስ የአውርን ነገር ለንጉሱ እንደነገረው ነገራት። ንጉሱም ፀሐይ ከመውጣቱ በፊት በማለዳ ንግስቲቱን እንዲጠሯት መልእክተኞችም ላከ። ከመጣችም በኋላ ያየውንና የሰማውን ሁሉ ነገራት። እሷም ይህንኑ የመሰለ ነገረችው። ቀጥሎም አወር በህፃንነቱ ወራት ሳለ በክንፎቹ ሲታቀፈው አንዳንድ ጊዜም ከራሱ በላይ ሲረብበት ተመልክቻለሁ። ነገር ግን ማን እንደሆነ አላውቅም ነበር። ስለዚህ አሁንም አውረን ከዚህ እንዲቀመጥ አታስገድደው፣ ወደ ወደደበት ወደ ግብፅ አገርም ይሄድ፣ ለቤተ ክርስቲያኑም ስራ የሚያስፈልገውን ሁሉ ስጠው አለችው። ከዚህም በኋላ ንግሥት አውረን አስጠራት። ብዙ ገንዘቡንና ለቤተ ክርስቲያኑ ስራ የሚያስፈልገውን ሁሉ ወርቁን፣ ብሩንም ሰጠችው። ከሰጠችውም በኋላ ያን በጭቃ የተሰራ አፍርሶ ህንፃውን በጡብ ድንጋይ እንዲሰራ አይማዱንም የጥድና የዘግባ እንጨት እያስፈለፈለና እያሳነጸ እንዲያቆምለት አዘዘችው። ዳግመኛም የቤተ ክርስቲያኑን ስራ በጨረሰ ጊዜ በአካባቢዋ የስደተኞች መጠለያ፣ የእንግዳ መቀበያና የመነኮሳት መኖሪያ የሚሆን አዳራሽ በዚህ በሰጠሁ ገንዘብ ሰርተ አስተናግድ፣ አስተዳድርም አለችው። ከዚህም በኋላ አውር ይህን ትዕዛዝ ተቀብሎ ወደ ግብፅ ለመሄድ ገና በመንገድ በጉዞ ላይ ሳለ ኔቅሎን ከሚባለው ቦታ እስኪደርስ ቅዱስ ገብርኤል ከእርሱ ባለመለየት ምግቡን እየመገበውና እርዳታ እያደረገለት ሸኘው፣ አደረሰውም። ከዚያም በደረሰ ጊዜ ወንድሞቹ በታላቅ ደስታ ተቀበሉት። በሕይወት ስላገኙትም ፍጹም ደስታ ተሰማቸው። እርሱም በእርሱ ላይ የተደረገውን ሁሉ ነገራቸው። ከዚህ በኋላ አውር ቀድሞ የተሠራውን ቤተ ክርስቲያን አፍርሶ ንግሥቲቱ እንደነገረችው የቤተ ክርስቲያኑን ሕንፃ በጡብ ድንጋይ መሰረተ። የፍዩም ሰዎችም የአውርን መምጣት በሰሙ ጊዜ ለመላእክት አለቃ ለቅዱስ ገብርኤል ቤተ ክርስቲያን ስራ አስፈላጊ የሆኑ እቃዎችንም አቀረቡ ለስራውም ተባባሪነታቸውን በታላቅ ደስታ ገለጹ። የመልካም ስራ ጠላት የሆነ ሰይጣን ግን ይህን በጎ ስራ ዝም ብሎ ለመመልከት ስላልተቻለው ልዩ ልዩ ፈተና ቢያመጣባቸውም የቅዱስ ገብርኤል ተራዳይነት አልተለያቸውም። በረከቱ አገልጋዩ በቸርነቱ አገራችን ኢትዮጵያን ህዝበ ክርስቲያኑን ሁሉ በዕድሜ በጸጋ ይጠብቅልን ለዘላለሙ አሚን። ጸሎቱና በረከቱ አገልጋዩ ወልደ ሐርያትን እስከ ዘላለሙ ይጠብቀውና አቅርኒዮስን፣ ሚናስንና ዲሙስራያንን ከአንበሶች ጉድጓድ እንዳወጣቸው የሚናገር የቅዱስ ገብርኤል ተአምር ይህ ነው። ከላይ ስማቸው የተገለጸው ሰማይታት ምስጋና ለእርሱ ይሁንና በጌታችን በኢየሱስ ክርስቶስ ስም ስላመኑ ንጉሱ ዲዮቅልጥያኖስ በአንበሶች ጉድጓድ በጣላቸው ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ ከተጣሉበት የአንበሳ ጉድጓድ አወጣቸው። በሰማያዊ መንግስት የሰማዕትነትንም አክሊል እስከተቀዳጁ ድረስ ከቀናች የሃይማኖታቸውን እንዳይናወፁ አጽናናቸው አረጋጋቸውም። ከዚህም በኋላ ከእነርሱ ተሰወረችውና በታላቅ ክብር ወደ ሰማይ አደረገች። አማላጅነቱ በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ ይደር፣ አሜን። አቅሮኒዎስንና ሚናስን የአሞኒንም እህት ዲሙስሪያን ከአንበሶች ጉድጓድ ያወጣህ ልዩ በሆነ በተሰጠ ስልጣን፣ ገብርኤል ሆይ ግብረ አበርነትን የሌለህ ከልዩ ስራውን ከሰይጣን ከዚህ ዓለም ትካዜ አድነኝ፣ እኔን ባሪያህን። ሀዘን ያደረበት ሰውም ያደርቃልና፣ አጥንቶቹም ይበሰብሳሉና፣ አቤቱ በቸርነት ጠብቀኝ። የእግዚአብሔር ቸርነት የእመቤታችን የቅድስተ ቅዱሳን የድንግል ማርያም ረዴትና በረከት የመልአኩ የቅዱስ ገብርኤልም ረዴትና በረከት ለዘላለሙ አድሮ ይኑር። አሜን ዛቅረብኩማሌታ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከ ዘንዴተ መጻፈ እንተረሰይከ እግዚኦ ጠሪቀመለት ውኩበ መላቡ ብውላን ዘተርፈ ነቢያት ቅዱሳን ዋርያት ሰባኪያን ሰማቶ ጻርቃን

አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡለት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉህን አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹም አንደናግል እንዲሁም ደጋጎች መነኮሳት ወይም ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን ጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውንና ያጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ህሊና የሰማውን ያደመጠውንም በደለኛን ሁሉ በአማላጅነቷ የምታስተምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ይቅር ይበለን፣ ለዘላለሙ አሜን። አቡነ ዘበሰማያት